ሰላም እንዴት አደራችሁ? እንዴት ናችሁ? የመክር ቲዩብ ቻናል ተከታታዮች በያላችሁበት ሀገር በያላችሁበት ቦታ እና በያላችሁበት ሁኔታ ሰላማችሁ እንዴት ነው? እኔ እግዚአብሔር ይመስገን እጅግ በጣም ሰላም ነኝ። እንግዲህ ጓደኞቼ ትላንትና በንስር ቻናል ላይ በንስር አይን ቻናል በልዑል ባቀረበውን ጉዳይ ተመልክተነዋል አስደንጋጭ ነገር ሰምተናል። እንግዲህ እስኪ በቅድሚያ ለቻናሌ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮንም ስጀምሩ ላይክ በማድረግ ጀምሩ። ምናልባት በተደጋጋሚ መታችሁ ደግሞ ሰብስክራይብ ያላደረጋችሁ ቤተሰቦች ካላችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብ አስተያየታችሁም ኮመንት መስጫው ስራ አስቀምጡልኝ። ትናንትና እንግዲህ ያው ደስ የሚለው ፓርት የአበበ መገኘት ነው የአበበ መገኘት ትልቅ ደስታ ነው ግን እዛ ሁኔታ ላይ ያየነው ነገር በጣም ብዙዎቻችንን ልባችንን ሲንጠን እንዳደረ እርግጠኛ ነ ማን ተጎዳ ምን ተፈጠረ የሚለው ነገራችን የብዙዎቻችን ጥያቄ ነው በእርግጥ ደግሞ ትልቅ ስጋትና ትልቅ ድንጋጤ ሆኖብን ስለነበረ ማለት ነው ሰዎቹ እንግዲህ ያው እንዳየነው ነው እንዳየነው ነው። አበበንም ራሱ በራሳቸው ነገር ውስጥ፣ በራሳቸው ቁጥጥር ውስጥ እና በራሳቸው ሁኔታ ውስጥ በዞናቸው ውስጥ እያስገቡት ናቸው ያሉት አበበ እዛ አልጋ ቤት ሆኖ እውነት ነው እስከ ነበረበት ጊዜ ድረስ እንትኑ ከነ ልዑል ጋር ነበር። በኋላ ግን በእነዚህ ልጆች እጅ ከገባ በኋላ የምናይበት እንግዳ ነገር አለ፣ ድንጋጤ አለ። ከልዑል ይልቅ ከሰዎቹ ጋር ከሴቶቹ ጋር መሆንን ነው የሚፈልገው። ምናልባት እንግዲህ ይሄ ሰው ወደ አልጋቤት መሄዱን ፍቅረኛ የተባለችው ሰው ታውቃለች። እዛው አልጋቤት ነው እንግዲህ የአቤል ሰዎች እንደሆኑ አስመስለው አበበን የያዙት ማለት ነው። ግን አበበ ጋ ያለው ሚስጥር ምን ያህል ወሳኝ የሆነ ጉዳይ ቢሆን ነው ይህን ያህል አበበን እስከ ማጥፋት ድረስ ሊያስቡ ወይም ደግሞ በዚህ ልክ ሊጨክኑ የቻሉበት ምክንያት ምን እንደሆነ ሊገባኝ አልቻለም። እዚች ቤተልሔም የምትባለው ሰው ጋ ወይም ደግሞ በነዛ በአፋኞቹ ታፍኖ ከዛ ከአልጋ ቤት ከወጣ በኋላ የአበበ የሚራሱ ሀሳብ በነ ልዑል ላይ ወይም በነ አቤል ላይ የተለወጠ ይመስለኛል። ምክንያቱም እዛ ከያዙት በኋላ ልክ እነሱ የአቤል ሰዎች ይህንን ድርጊት እንዳደረጉ ወይ ደግሞ የአቤል ሰዎች እንዲያዝ እንዳደረጉ አስመስለው ነው ወደ ቤተልሔም ቤት እንዲሄድ ያደረጉት። ምክንያቱም ፍቅረኛው ነኝ ያለችው ሴት ራሱ ስትናገር የነበረችው ነገር ነበረ፣ የአቤል ሰዎች እያሳደዱት እንደሆነ ስትናገር ሰምተናታል። እና በዚህ ስም በነ አቤል ስም ነው ይህንን ሰው ሊይዙት የቻሉት እና እዛች ቤተልሔም ጋር ከገባም በኋላ ይህ ድርጊት የተፈጸመበት ማለት እንደዚህ አይነት ሁኔታ የገጠመው በነ አቤል ሰዎች እንደሆነ አስረግጠው ልጁ ላይ ሳይሞሉበት አይቀሩም። ከዚህ የተነሳ ልቡ ከነ አቤል እና ከነ ልዑል ትንሽ ሸርተት ማለት እንደጀመረ ማየት የምንችልበት ሁኔታ ተፈጥሯል። አንቺን ሲከታተሉ አገኙኝ ያለው ነገር አለ አበበ ማለት ነው፣ ከፍቅረኛው ጋር ሲገናኝ እና በልዑል መገኘቱ አስደንግጦታል። በልዑል መገኘቱን አልፈለገውም እነ ልዑል በሱ ላይ እያሴሩ እንዳሉ ነው እየተሰማው ያለው ማለት ነው። ከዚህ ንግግሩ ሁለቴ ነው ይህን ጥያቄ የጠየቀው። አንድ ቦታ ላይ እነ ልዑል አልገባውም መሰለኝ፣ ዝም ብሎ አልፎታል፣ ምንም አላለም። መጨረሻው አካባቢ ላይ ግን አንቺን ሲፈልጉ ነው ያገኙ ሲላት እንዳናገኘህ ነበረው የፈለግከው የሚል ምላሽ መልሶለታል። ሁለተኛ ጊዜ ነው ይህንን ነገር ሲል እና ከዚህ ንግግሩ ስንረዳ በነልዑል መገኘቱ ለእሱ ድንጋጤ ነው። በነ ልዑል መገኘቱን አይፈልገውም። እንግዲህ አንድ የተፈጠረ ነገር አለ። ልጁን በሆነ ነገር ቻርጅ አድርገውታል። እሱን እንግዲህ ዛሬ ከልዑል ወይም ደግሞ ከአቤል ለምንሰማው ጉዳይ ነው የሚሆነው ልዑልን ባገኘው ጊዜ ድንገት ነው እንግዲህ ከልዑል ጋር የተገናኙት። ደንግጧል። እውነት ነው ያስደነግጣል ባልጠበቀበት ስፍራና ቦታ። ድንጋጤው በሁለት አይነት መልኩ ሊሆን ይችላል። አንደኛው ያው እነ አቤል ናቸው ያስያዙህ እዚህ ጋር እንድትሆን፣ ወይም እንደዚህ አይነት ነገር እያሳደዱ የነበሩት የሚለው ነገር ሰውየው ስለሰማ እንደዛ ስለተባለ ምናልባት የልዑል አሁን እዛ ጋር ወደ እሱ ጋር መገኘቱ ለሱ አደጋ ሊሆንበት እንደሚችል አስቧል። ደግሞም ያስባል። ሁለተኛ ደግሞ እንዲሁም ደግሞ ድንገት ልዑል በዛ ቦታ ላይ በመገኘቱ ሊያስደነግጥ ይችላል ሁኔታው። እና ከዛ ቦታ ይዞት ቤት ከገቡ በኋላ ቤት ቁጭ ብሎ ጥያቄ ሲጠይቀው ጥያቄውንም የመመለስ ፈቃደኝነት አልነበረውም። በሁለቱ ሴቶች መካከል ተቀምጦ የልዑልን ጥያቄ የመመለስ ፍላጎቱ ብዙም አልነበረም እና ልዑል እንኳን ተነስ እና አንተ ለብቻ ማናግርህ ብሎ ባለው ጊዜ መነሳትን ብዙም አልፈቀደም። በግድን የተነሳው በሁለቱ ሴቶች መካከል መቀመጥን ነው እሱ የፈቀደው እና ከዚህ ሁኔታው ስንመለከት እንግዲህ ይሄ ልጅ ይህንን ያደረሱበት አንደኛ የነ ልዑል ሰዎች እንደሆኑ ነው የሚገምተው። ስለዚህ ልዑል ተነስ ሲለው ለመልካም ተነስ እንደማይለው ነው የሚገምተው። የሚጠረጥረው ማለት ነው። ስለዚህ እዛ ጋ የሆነ የማንገራገር ነገር ቢፈጠርበት ያው ከሆነው ነገር ከተፈጠረው ሁኔታ አንጻር ሊሆን ስለሚችል ብለን እንወስደዋለን ግን ትልቁ ጥያቄ ምን አይነት ሚስጥር ቢኖር ነው? አበበ እጅ ላይ ያለ ሚስጥር ሊያና የሊያ ሰዎች እንዳይገለጥ የፈለጉት ሚስጥር አበበ ጋ ያለው ሚስጥር ምን ሆኖ ቢሆን ነው? ምን ቢሆን ነው? በዚህ ልክ መሳሪያ እስከ መተኮስ ድረስ ልጅቷን እንድትጨክን ያደረጋትን፣ እንደዚህ አምርራ እስክትሄድ እንድትሄድ ያደረጋት ነገር ምን አይነት ሚስጥር አበበ ጋ ቢኖር ነው? እንግዲህ ያው አቤልን ወንጀለኛ እንዲሆንና ወንጀለኛ እንዲባልላቸውና በሚፈልጉት አይነት ሁኔታ ውስጥ እንዲገባላቸው የማይሄዱት መንገድ የለም፣ የማይፈነቅሉት ድንጋይ የለም፣ የማይጠነስሱት ሴራ እና ተንኮል የለም። በጣም የሚገርም ነገር ነው። ያው እሱ እንግዲህ ከሰራባቸው ስራ ካፈረሰባቸው ወንጀላቸው ካጋለጠባቸው ወንጀል አንጻር ነው እንግዲህ ዛሬ አቤልን በእንደዚህ አይነት መልኩ በቃ ወንጀለኛ ሳይሆን ግን ወንጀለኛ እንዲሆንላቸው የሚሄዱበት እንትናቸው በዚህ መልኩ ነው። በቃ እነሱ ይህንን ወንጀል አቀነባብረው ሰርተው በእንደዚህ አይነት መልኩ ድራማ አድርገው በፊቱ አስቀምጠውና አምጥተው እሱ ይህንን አደረገ ብለው እሱን ለመወንጀል ከማሰብ በስተቀር በሱ ላይ ሊያገኙት የሚችሉት ምንም አይነት ወንጀል ስለሌለ ይህን ድራማቸውን እየሰሩ አሉ። እና በጣም የሚገርም ሁኔታ ነበር የትላንትናው። እጅግ በጣም ደንግጠናል። በዛ ልክ እንደዚህ ይሆናል ተብሎ ማንም የሚያስበው የሚገምተው ነገር አይደለም። በቀጣይ ግን በእንደዚህ አይነት ሁኔታ በተለይ እንደዚህ ሲገናኙ የግድ አካባቢያቸውን፣ የሚቀመጡበትን ቦታ፣ ቦርሳቸው ሁሉ የሴቶችም ሆኑ ወንዶች መፈተሽ ግድ ነው ለደህንነት ሲባል። በጣም ሌላው ከሚገርመኝ ነገር አንጻር ከሚገርመኝ ነገር ደግሞ ምንድን ነው ኢትዮጵያ ውስጥ መሳሪያ ተሸካሚው መሳሪያ ያዡ ሴቱም ወንዱም እንደዚህ መሳሪያ የሚይዝበት ምክንያት ምንድን ነው? ቁጥጥር የለም ወይ? ህግ የለም ወይ? እነማን ናቸው መሳሪያ መያዝ የሚገባቸው? ዛሬ ሁሉም ተኳሽ ሆነዋል። ሴቷም ተኳሽ ነች፣ ወንዱም ተኳሽ ነው። ሁሉም ነፍስ ለማጥፋት የማይፈሩ ሰዎች ናቸው። ግን እንዴት ነው መሳሪያ እንደዚህ በሁሉም ሰው እጅ በቃ በማይገመቱ ሰዎች እጅ ሁሉ መሳሪያ እየተገኘ ያለበት ምክንያቱ ምን እንደሆነ እኔ አልገባኝም። ይሄ ነገር መስተካከል ካልቻለ ቀጣዩስ ነገር ምን ሊሆን ነው? ሰው እርስ በርሱ ሊተላለቅ ነው። በእንደዚህ አይነት ሁኔታ መሳሪያ ይዘው መገኘት፣ ራሳቸውን ከወንጀለኞች ለመከላከል መሳሪያ ይዘው መገኘት የነበረባቸው እነዚህ መርማሪዎች መሳሪያ ይዘው አላየናቸውም። ወንጀለኞች ግን ወንጀላቸውን ሊያጋልጥባቸው የሚመጣውን ሰው ለመምታት መሳሪያ ይዘው ይንቀሳቀሳሉ። መንግስት በዚህ ጉዳይ ስራ ካልሰራ ቀጣዩ ነገር አስቸጋሪ ነው የሚሆነው። እንዴት ነው ቁጥጥር የሌለው ማንም ሰው እየተነሳ ያለ ፍቃድ መሳሪያ የሚይዝበት ጉዳዩ ምንድን ነው? እንዴት ነው በዚህ ልክና በዚህ መጠን ወንዱም ሴቱም ተኳሽ እንዲሆን የተፈቀደበት ምክንያት ምንድን ነው? ህግ የለም ወይ? አስተዳደር የለም ወይ? እነማን መሳሪያ መያዝና ለእነማን የመሳሪያ ፍቃድ መሰጠት እንዳለበት የሚበይንና የሚናገር ህግ የለንም ወይ? ለምንድን ነው እንደዚህ ሴቱም ወንዱም መሳሪያ ተሸካሚ ሆኖ ደስ ባላለው ቦታና እሱን ሊያጋልጥ በሚችልበት ቦታ ሁሉ ሲደርስ እያወጣ መሳሪያውን እንዲተኩስ ፍቃድ የተሰጠበት ምክንያት ምንድን ነው? ይህንን ግን የሚመለከተው አካል በዚህ ነገር ላይ ጥብቅ ቁጥጥር ማድረግ ካልተቻለ በስተቀር ኢትዮጵያ ውስጥ ትንሹም ትልቁም ሴቱም ወንዱም መሳሪያ ታጣቂ ሆኖ ያለበትን ሁኔታ እየተመለከትንን እና በዚህ ጉዳይ ለሚመለከተው አካል ለትልቅ ትኩረት ሰጥቶ መስራት መቻል አለበት። እንዲሁም ደግሞ ራሳቸውን ከመከላከል አንጻር ፍቃድ ያለው መሳሪያ ይዘው መንቀሳቀስ ያለባቸው እንደነዚህ አይነት የወንጀል መርማሪዎች ፍቃድ ያለው መሳሪያ ይዘው እንዲንቀሳቀሱ መደረግ አለበት። ነገሩ ተገለባበጠ። ኢትዮጵያ ውስጥ ያለው ነገር የመሳሪያ አያያዙ ጉዳይ ተገለባብጠዋል። መያዝ የሚገባቸው ሰዎች መሳሪያ ሳይዙ፣ መያዝ የሌለባቸው ሰዎች መሳሪያ ይዘው እንደዚህ አይነት አስደንጋጭን ሁኔታ እየፈጠሩብን አሉና፣ ይህ ነገር ግድ መታየት ትኩረትም ሊሰጠው የሚገባው እርምጃ መወሰድ ያለበት ጉዳይ ይመስለኛል። እኔ እንግዲህ እንዴት እንደሆነ አላቅም። እንደዚህ ህዝቡ ሁሉ መሳሪያ በመሳሪያ የሆነበት ምክንያት ምን እንደሆነ አላቅም። ትንሽ ግራ የሚገባ ነገር ነው እና ይሄ እንደዚህ እንዳለ ግን አበበ ጋ ያለው ምስጢር ምን ይሆን? እሱን መስማት በጣም ቸኩያለሁ። እውነት ለመናገር አበበ የገዛ ቤተሰቦቹን እናቱንና እህቱን ጠርቶ ከሉል ጋር ምነግራችሁ ምስጢር አለ ብሎ በእንደዚህ አይነት ድንጋጤና በእንደዚህ አይነት ብርጋጌ የአቤልን ቤት ጥሎ የሸሸበት ምክንያቱ ጉዳዩ ምን ይሆን? ምናልባት ይህንን ዛሬ ያሰሙን ይሆን አላውቅም። ምክንያቱ ምን እንደሆነ ግን በእውነት ለማወቅ ጓጉች አለው። ለማንኛውም ስላዳመጣችን እጅግ አመሰግናለሁ። አዳዲሶች ሰብስክራይብ በማድረግ ቤተሰብ ሆኑ። ሀሳብና አስተያየት ካላቸውን ኮመንት መስጫው ስራ አስቀምጡልኝ። አመሰግናለሁ።